ስንት ወስቷለሽ? መጨረሻ መጨረሻ ስንት ነው? ስንት አንድ ስንት ስንት መጨረሻ መጨረሻ መጨረሻ። አሁን ጮማ ለማይፈልግ ደግሞ ጮማ፣ አሁን ጮማ ሆነብን ልጆች አልበላሉት። ነፍሰ ጡር ሰው ብር ባቡር ይባላል። ይሄ አሁን ነው ባቡር ነው። አስራ ሶስት ሺህ ዝቅተኛ ዋጋ 12 ሺህ ብር። ሰላም ሰላም፣ የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተካታቶች፣ እንዴት ሰምታችኋል? እንኳን ለ2017 የፋሲካ በዓል በሰላም አደረሳችሁ እያለን ዛሬ አቃቂ ጋር ተገኝተን የበግና የፍየል ዋጋ ምን ይመስላል የሚለውን መረጃ ወደ እናንተ ለማድረስ ይኸው እዚህ ተገኝተናል። ታዲያ ስለ ቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ የቢዝነስ ተራ ሚዲያ የሚያቀርባቸውን የተለያዩ ቢዝነስ መረጃዎችን እንድትከታተሉ በአክብሮት የምንጋብዛችሁ ይሆናል። አሁንም መልካም በዓል መልካም ቆይታ በቅድሚያ እንኳን አደረሳችሁ ላለው ለሞላዊ የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል አደረሳችሁ ላለው። እንግዲህ የትንሳኤ በዓል ባስመለከተ የበግና ፍየል ገበያ በአቃቂ ቃሊቲ መሸዋለኪያ አካባቢ በሚገኘው በምርጥ ሁኔታ ይዘን ቀርበናል። ከገናው ጋር አንጻር ሲታይ የተወሰነ ዲፈረንስ አለ። ጭማሬም የተወሰነ አለ፣ ግን ብዙ አይደለም፣ የተጋነንም አይደለም። ቆንጆ ነው ብለን እናስባለን። እያንዳንዱ ወደ እንትኑ እንገባለን። ይሄ የሀረር ፍየል ነው። በልዩነቱ ዋጋው 35 ሺ ብር ነው። በጣም ትልቅ ነው። በሬ በለው። በጣም ትልቅ ነው። ይሄኛው 30 ሺ ብር ነው። በጣም ትላልቅ ናቸው። 30 የሚባለው ዝም ብሎ አይደለም። በጣም ትልልቅ ፍየል ነው። 30 ሺ ብር ነው። ከዚህ ደግሞ መለስ ያለ አለ። 25 አለ፣ 26 አለ፣ 22 አለ፣ 20 አለ፣ 16፣ 17። ይሄኛው ደግሞ 25 ነው ወይ ትንሽ መለስ ይላል ከነኛ 25 ሺ ነው። ይሄኛው ደግሞ 20 ሺ ነው። በቃ የመጨረሻው ይሄ 20 ሺ ነው። አነስተኛ የሚባልም ደግሞ አለ 12 ሺ። እንደምታዩት እንሰሳ አቅርቦቱ በጣም በጣም በሚገርም ነው። ኑ ተጠቀሙ እያልን ነው። አቃይቃለት የሚገባ እንሰሳ የትም ቦታ አይገባም። በጣም ርካሽ ነው፣ ከሌላው አንፃር ከሌላው ክፍለ ከተማ አንፃር ሲታይ በጣም ርካሽ፣ ርካሽ የወረደ ገበያ የሚሸጠው አቃይቃለት ነው። የምትመለከቱ እንሰሳ በአይነት በደረጃው አለ። ይሄ አሁን የምትመለከቱ 55 ነው። ሌላ ጋ የሚባለው እኛ ጋር ግን 38 ነው የሚሸጠው። 38 ነው የሚሸጠው። ይሄ 23 ነው የሚሸጠው። ይኸውት በጣም ምርጥ ምርጥ ነው። የሐረር ከጭሮ፣ ካሰበ ተፈሪ፣ ከይርና ከባብሌ የማናመጣበት ሀገር የለም። ይሄው እንደምታዩት ምርጥ ምርጥ ፍየሎች አሉ። ዋጋው ቆንጆ ነው። ዘንድሮ በጣም ውድ የሚባል አይደለም። ፋሲካ በጣም በጣም ቅናሽ ነው። ይሄ አሁን በጣም ትልቅ ነው። 38 ካልኩት እኩል 32 ነው የሚሸጠኝ። ምንም ጥሬ የሌለው ምንም የሌለው 32 ሺህ ብር ነው። በጣም ቆንጆ ነው። በቃ ብዙም የሚጋነን አይደለም፣ ገበያው ቆንጆ ነው ማለት። እኔ እንግዲህ ከገናው አንጻር ስናየው ቆንጆ ነው። ጭማሬ ቢኖር 2000፣ 3000 ጭማሬ ነው። ብዙ ጭማሬ አይደለም። አሁን ጮማ ለማይፈልግ ደሞ ጮማ አሁን ጮማ ሆነብህ፣ ልጆች አልበላሉት፣ ነፍሰ ጡር አልበላላለ ሰው፣ ይኸው 20 ሺህ ብር አሁን። ጮማ የሌለው ቀይ ስጋ ልጆች ይፃን፣ አራስም ይበላው። ይሄው አሁን 20 ሺህ ብር። ከዚህ ደግሞ መለስ ያላል ነው። ሰላሳ ሁለት ሺህ ብር። ጉረኛ ነጋዴ አትበለኝና እንስሳ እኔ ጋ ነው ያለው። አሁኔ በጣም ቆንጆ ነው። ትልቅ ፍየል ነው። በቃ ምርጥ ፍየል ነው። ይሄ ደግሞ 17000 ነው። በቃ ምርጥ ፍየል ነው። በቃ አለ። ከ12 እስከ 3 35 ድረስ አለ። ትልቁ 35 ነው። ከዚያ በላይ የለም። እንግዲህ ያው ነጋዴ ይጠራል፣ ገዢ ደግሞ ይከራከራል። ኦልሞስት 5 50 60 45 ሲባል ጥሎ የሚሄዱ በላተኞች አሉ። ቆማችሁ ተከራክራችሁ ቆርጣችሁ ገምታችሁለት ግዙ፣ እንላለን። ቆንጆ ነው፣ እርካሽ ነው፣ ግዙ። በቃ ና ይሄን ይዛልኝ ስንት? 27 መጨረሻ ስንት ወስደዋለህ ንገረኝ። መጨረሻ እሺ፣ 26 ተኩል

ይሄ ሃያ ሁለት ። አዎ ጮማ ያለበት ነው የሚባለው፣ የሌለበት ነው ። ይሄ ጮማ ያለበት ጮማ ያለበት። ይሄ መቄ ናቸው። የመቄ እንዴት ነው ልዩነታቸው? አብዛኛው በጎች እዚህ ጋር የመቄ ነው። እነዚህ አብዛኛዎቹ የሳር በጎች ናቸው። እነዚህ አንድ በአንድ ከገበሬ ተለቅመው የሚገዙ ናቸው፣ ገብተዋል። ሌሎቹ አሁን ሳር የሚበሉ አሉ፣ ተቀልበው የሚወጡ አሉ። እነዚህ ከገበሬ ላይ የሳር በጎች ናቸው ተለቅመው የወጡ ማለት ነው። በጣም ቴስት አላቸው። እያቸውም ቆይ ሲቆይ ምንም አይሆንም። ፍርግጅ ላይ ራሱ ስታደርገው አንዳንዶቹ ሽታ ያለባቸው በጎች አሉ። እዚህ በአጠቃላይ አቃቂ ቃሊቲ የሚገቡ በጎች ጥራት ያላቸውና የሳር በጎች የገበሬ በጎች ናቸው። ምንም የላቸው እና አቃቂ ቃሊቲ ደግሞ የሚታወቀው አንድ በዚህ ነው እና በጎቹ ርካሽ ናቸው እና ከሁሉም ገበያ ደግሞ አቃቂ ቃሊቲ የሚያክለው የለም። ርካሽም ነው። አማራጭም አለው እና ሰዎች መጥቶ ቢገዙም ደግሞ እኛ ደስተኛ ነን። በጣም እስከ አነስተኛ እስከ ዘጠኝ ሺህ ብር የሚመገቡና ይሄ ሌላ ያስታውቃሉ። ከለራቸው ራሱ ይናገራል። እያቸው እና አለ። እዚህ ጋር ያሉ በጎች እንዳለ ተመሳሳይ ናቸው፣ ከለራቸው ማለት ነው። እና አንድ ደግሞ የሚያውቅ ሰው ደግሞ ያውቃቸዋል፣ ያወጣቸዋል። አለ ማለት ነው። እዩ አርባ ስምንት የመቂ በጎች ናቸው። ደግሞ አለ። እዩ ሀያ ስምንት ተኩል ጮማ የለም፣ ምንም የለም። ይሄ ቀይ ስጋ ነው። የመቂ በጎች ናቸው። አሪፍ ነገር ከፈለጋችሁ የት ነው የምናገኘው? ቃልቲ ይሄው ደሞ ይሄኛው ይሄው 35 ሺህ ብር ጮማ ነው። ጮማ ከፈለጋችሁ አንደኛ የተባለ ይሄው 55 ሺህ ብር የመቂ በጎች ናቸው። ይሄው ይሄው ይሄው 28 ይሄው ዝቅተኛ ዋጋ ይሄው 12 ሺህ ብር 12 ሺህ ብር ዝቅተኛ ዋጋ ያኛው 15 ሺህ ብር። ይሄው ደግሞ ይሄ 7500 ብር ይሄው ይሄ 7500 ብር። የመቂ በጎች ናቸው። ይሄው በደንብ ይሄው አሪፍ ነገር ከፈለጋችሁ 35 ሺ ብር ከፍተኛ ዋጋ ከተባለ ማለት በጉን የመቂ በጎች ናቸው። በጎች አቤት፣ አቤት፣ አቤት፣ አቤት አይቃ ይታያል አይደል? ዋጋችን 18 ሺ ብር ብቻ ነው። 18 ሺ ብር ይህ ባሌ በግ ነው።